ጤና ይስጥልኝ የተከበራችሁና የተወዳችሁ የኢትዮ ኒውስ ቤተሰቦች፣ የለት ዜና ውጃችን ነው ጀምሯል። አዳዲስና ወቅታዊ መረጃዎችን ማስደመጥ ጀምረናል። በቅድሚያ አማርስ ዜናዎችን ነግራችኋለሁ። አብራችሁ እንድትቆይ ጋብዛለው። ኢትዮ ኒውስን ሰብስክራይብ በማድረግ ቤተሰብ እንድትሆኑም ግብዣችን ነው። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ሃይሎች መካከል የሚደረገው ውጊያ በአየርና በሜካናይዝድ ታግዞ መቀጠሉ ታውቋል። አገዛዙ ዛሬም የተጠናከረ የድሮን ቅኝት እያደረገ ሲሆን የፋኑ አመራር በኩላቸው የአማራ ዘብ ያደረገ ባለው ትግል ሽንፈት የማይቀርላቸው አካላት ህዝብ ላይ የበቀልና ቂም አካሄድ እየተከተሉ ነው ሲሉ አስታውቋል። በዛሬ ሁለት በክሉ ያለውን አጠቃላይ ውጊያው ተመለከተ ዝርዝር ዜና አዘጋጅተናል። ህወት በኮሎኔል ደመቀ ዘውዱ የሚመራውን የተከዝ ዘብ የሚባል የታጠቁ ታጣቂዎችን በየቀኑ እያስመረቀ በትግራይ ህዝብ ላይ የጦርነት እየነፋ ይገኛል ሲል ከሰሰ። ህወት ስምነት በወረቀት ከመስፈር የዘለለ ለውጥ ሊያመጣ አልቻለም በማለትም ገልጿል። በተለያዩ ጉዳዮች ላይ በዛሬው ዕለት ህወሓት በሰጠው መግለጫ በዋናነት በተፈናቀሉ ዜጎችና የትግራይ መሬት የሚላቸው ጉዳዮች በአስቸኳይ እንዲመለሱ ይጠይቋል። በዚህም ላይ ተጨማሪ ይዘናል። በአማራ ክልል ለምክክር ኮሚሽን አጀንዳቸውን ያቀረቡ የፋኖ ኃይሎች እንዳልሆኑ ታውቋል። የኢትዮጵያ ሀገራዊ ምክክር ኮሚሽን ተብሎ በአገዛዙ ብልጽግና የተቋቋመውና ከሰሞኑ በአማራ ክልል አካሄድኩት ባለው አጀንዳ ማሰባሰብ ታጣቂ ኃይሎች ለውይይት የሚሆኑ ነጥቦቻቸውን አቅርበዋል በማለት ገልጾ የነበረ ቢሆንም ያቀረቡት ኃይሎች ግን በአሁኑ ሰዓት ፋኖ እንዳልሆኑ ራሱ ኮሚሽኑ አስታውቋል። በዝርዝር እናያለን። ዩክሬን ከአሜሪካ ጋር የማዕድን መግባቢያ ስምምነት መፈራረሟን አስታውቃለች። የዩክሬን መንግሥት ከአሜሪካ ጋር የማዕድን መግባቢያ ስምምነት መፈራረሙን ዛሬ አስታውቋል። እንዴት የሚለውን በዝርዝር እናያለን። አሜሪካ በየመን ነዳጅ ማከማቻ ላይ በፈጸመችው ጥቃት ቢያንስ 38 ሰዎች መገደላቸውን የውቲያ አማጽያን ይፋ አድርጓል። የአሜሪካ ጦር በየመን ሁቲዎች ላይ በፈጸመው የአየር ጥቃት የነዳጅ ማከማቻ ቦታዎችን ማውደሙ ጭምር የተሰማው እነዚህና ሌሎች ጉዳዮችን በዝርዝር እናያለን። ወደ ዝርዝሩ አልፋለሁ፣ አብራች ቆዩ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖዎች መካከል የሚደረገው ውጊያም በአየርና ሜካናይዝድ ታግዞ መቀጠሉ ታውቀዋል። አገዛዙ ዛሬ የሚጠናቀረ የድሮን ቅኝት እያደረገ ሲሆን፣ የፋኖ አመራሩ በበኩላቸው የአማራ ዘብ እያደረገ ባለው ትግል ሽንፈት የማይቀርላቸው አካላት ህዝብ ላይ የበቀልና ቂም አካሄድ እየተከተሉ ነው ሲሉ አስታውቀዋል። በጎጃም ናርድና ና ውጋ ወረዳ ገደብ ከተማ በትላንትና ሁለት ከ120 በላይ ሰዎች በአገዛዝ የድሮን ጥቃት መገደላቸው የሚታወስ ሲሆን ጥቃቱን ተከትሎ ዛሬ ከባድ ውጊያ ተቀስቅሷል ተብሏል። በአካባቢው በተለይም ወደ ሶም ማህበረ አቅጣጫ የአገዛዝ ጦር በከባድ መሳሪያ ድብደባ ታግዞ እግረኛ ሰራዊቱን ወደ ቀጠናው ለማስገባት ውጊያ ሚዲያ ቢከፍትም በፋኖ ኃይሎች የተጠናቀረ አጸፋ ለመመለስ መገደዱን የመረጃ ምንጮቻችን ለኢትዮን ስ ተናግረዋል። በግደብ ከተማ የተፈጸመው የድሮን ጥቃት ከፍተኛ ቁጣ መቀስቀሱን የተናገሩት የአካባቢ መረጃ ምንጮች በዚህ ምክንያት ውጊያው ከባድና ከፍተኛ ሰብአዊና ቁሳዊ ጉዳት የተመዘገበት ሁኗል ብለዋል። በተመሳሳይ በእነማይ ወረዳ ዲማ ጊዮርጊስ የአገዛዝ ጦር ተከታታይ የከባድ መሳሪያ ድብደባም በማድረግ ነዋሪዎችና ንብረት ላይ ጉዳት እንዲያረሰ መሆኑን ለማወቅ ተችሏል። የአገዛዙን ከባድ መሳሪያ ተኩስ ተከትለው ውጊያ መቀስቀሱ የታወቀ ሲሆን በአካባቢው የሚገኙ ቤተ ክርስቲያናትና የጸሎት ምራ ግብራቸው ተስተጓግሎ አርፍዷል ተብሏል። ከወራት በፊት የአገዛዝ ጦር በዲማ ጊዮርጊስ ተመሳይ ተኩስ ከፍቶ ከፍተኛ የቅርስ ውድመት ማድረሱ የሚታወስ ሲሆን በወቅቱ የፍቅር እስከ መቃብር ሙዚየምና የአብነት ተማሪዎች ጎጆዎች በአገዛዝ ጦር መቃጠላቸውም ይታወሳል። በተመሳሳይ ዛሬም በሞጣ ቀጠና አዲስ አምባ ሰዴ፣ እንዲሁም ጎንጂ ቆለላም፣ ደባይ ከባድ ውጊያ እየተደረገ እንደሚገኝ ነው የኢትዮ ኒውስ የመረጃ ምንጮች የተናገሩት። በደባይ ጥላት ግን ቀጠና ደቦዛም የተባለ አካባቢ ከፍተኛ ሰብዓዊ ጉዳት ያረሰው ውጊያ መደረጉንም ለማወቅ ችለናል። ለሰዓታት የተደረገ ውጊያ የአገዛዝ ጦር ወደ ቁይ ከተማ ማፈግፈጉን ተከትሎ ውጊያው ቁሟል ተብሏል። በሄልማና ዴንሳ ወረዳ ቃብና ገብርኤል ዳንሳ እንዲሁም አዲስ ቅዳም አካባቢዎች ደግሞ በፋኖ ኃይሎች የደፈጣ ጥቃቶች ተፈጽሟል የተባለው በደጀን ከተማ ደግሞ የአገዛዝ ወታደሮች በንጹሃን ላይ የሚፈጸመውን በደል ለምን በሚል በሚል ተቃውሞ አሰምታቸዋል፤ በሚል ወይዘሮ ጤና የምኑዬ የተባለች የሶስት ልጆች እናት የከተማ ነዋሪ ዛሬ በጥይት ተደብድባ መገደሏን ነዋሪዎች ተናግረዋል። በተያያዘም አገዛዙ ፋንዱ እየደረሰበት ላለው ሽንፈት ንጹሐን ላይ የበቀል እርምጃ እየወሰደ ነው ሲሉ የአማራ ፋኖ በጎጃ ምክትል ሰብሳቢና ወታደራዊ አዛዥ ሻለቃ ዝናቡ ልንገረው አስታውቀዋል። በዚህም በቅርብ ቀናት ብቻ እንኳን በሰሜን ሜጫ ወረዳ ብራቃት ከተማ ከአምሳ በላይ ንጹሐን፣ በባህር ዳር ዙሪያና ይልማና ዴንሳ ወረዳዎች 24 ንጹሐን እንዲሁም በትላንትና ሁለት በናርጅናናው ጋ ወረዳ ልዩ ስሙ ገደብ 120 የሚደርሱ ሰዎች በጥይትና በድሮን እንዲሁም የአየር ላይ ጥቃት ጭፍጨፋ ተፈጽሞባቸዋል ሲሉ አስታውቀዋል። የአማራ ህዝብ ያደረጋለውን ተጋድሎ በድል እንደሚቋጨው የሚረዱ አካላት የማይቀርላቸውን ሽንፈት በበቀልና ቂም አካሄድ ለመወጣት እየሞከሩ ነው። ሆኖም የትኛውንም አይነት ግፍ፣ መከራ፣ ዘር ተኮር ጭፍጨፋና ፍጅት መጠንና ቅርጹ ይቃየር እንጂ ለትግል ያስወጣን ዋናው መንክዮ በመሆኑም በትግላችን ቀልብሰዋለን ሲሉ ነው ያስታወቁትም። ሻለቃ ዝናቡ ልንገረው የአድማ ብተና ፖሊስና ሚኒሻ አባላት እንዲሁም መከላከያም የአብይ አህመድ ፋሽስ ስርዓት ወገኖቻችን ላይ የሚያርሰውን እልቂት በመረዳት ከስርዓቱን በመውጣት ወደ ወገናችሁ እንድትቀላቀሉ ሲሉም ጥሪ አቅርበዋል። በክሉ ጎንደር ቀጠና በተመሳይ ውጊያ መቀጠሉም ነው የታወቀው። በተለይም በታች አርማጮ፣ አጅሬጃኖራና ወገድ፣ ደባርቅ፣ አድርቃይና ጠገዴ አካባቢዎች በዘጠኝ ግንባሮች ለ36 ሰዓታት ከባድ ውጊያ እየተደረገ መሆኑን የአማራ ፋኖ አንድነት በጎንደር አስታውቋል። በውጊያው ከፍተኛ ሰብአዊና ቁሳዊ ጉዳት ደርሷልም ያለው አደራጃጀቱም በርካታ የአገዛዝ ወታደሮችን በፋኖ ሀይሎች ተማርከዋል ሲልም ጨምሮ አስታውቋል። በተመሳሳይ በሸዋ ቀጠና የተለያዩ አካባቢዎች በከባድ መሳሪያ ታገዘ ውጊያ እየተደረገ እንደሚገኝ የኢትዮኒውስ መረጃ ምንጮች ተናግረዋል። በሸዋ ረቢት አስፋቸው ቀጠናም የፋኖ ሀይሎች የብልጽግና አመራሮችን አጅበው በሚጓዙ የአገዛዝ ወታደሮች ላይ የደፈጣ ጥቃት ፈጽመው ከፍተኛ ጉዳት ተመዝግቧል ተብሏል። በከተማ አንጾኪያ፣ ገምዛ መኮይ ጊዮርጊስ፣ አባሎ አካባቢ የፊት ለፊት ውጊያ እንደነበረ የታወቀ ሲሆን በመኮይ ከተማ በሚገኘው የአገዛዝ ጦር ላይ ደግሞ የቦምብ ጥቃት መፈጸሙን ኢትዮ ኒውስ አረጋግጣለችም። ደራ ወረዳ ሰለልኩላ፣ ሳላይሽ እና ቱቲ ቀጠናዎችም የከባድ መሳሪያ ድብደባ እና የፊት ለፊት ውጊያ ቀጥሏል ሲሉ የፋኖ የመረጃ ምንጮች ተናግረዋል። በተለይም ቱቲ ሰኞ ገበያ፣ ገብሮ እና ሌሎች አካባቢዎች ንጹሃን ላይ ከፍተኛ ጉዳት እየደረሰ ነው ተብሏል። በዛሬው ዕለት ገብሮ አካባቢ ቅድስተ ማርያም ቤተክርስቲያን ምዕመናን ስግደት ላይ በነበረበት ወቅት የአገዛዝ ጦር በተኮሰው ሞርታር ካህናትና ምእመናንን ተጎድተዋል፣ ሲሉ የመረጃ ምንጮቻችን ተናግረዋል። በሌላ በኩል አገዛዙ ከሰሞኑ በርካታ አካባቢዎች የጥናትና የድሮን ቅኝት እያደረገ እንደሚገኝ ለኢትዮ ኒውስ የሚደርሱ መረጃዎች አመላክተዋል። በትላንትናው ዕለት በምስራቅ ጎጃም ዞን እናርጅ እናውጋ ወረዳ ገደብ ከተማም ጥቃት ፈጽሞ ከመቶ ሀያ በላይ ሰዎች መግደሉ የታወቀ ሲሆን የድሮን ቅኝቱ ዛሬም ተጠናክሮ ቀጥሏል፣ ሲሉም የመረጃ ምንጮቻችን ለኢትዮ ኒውስ ተናግረዋል። በተለይም በባህር ዳር ዙሪያ፣ ሜጫ፣ አቸፈር፣ ጃዊ፣ ዳንግላ፣ ቋሪት፣ ጎንጅ ቆለላ፣ ሞጣ፣ አንኮበር፣ ምንጃር፣ በረሃት፣ በአለፋ ቋራም፣ እስቴና ሌሎች አካባቢዎች ተደጋጋሚ የድሮን ቅኝት በአገዛዙ እየተደረገባቸው ይገኛል ተብሏል። ህወሓት በኮሎኔል ደመቀ ዘውዴ የሚመራው የተከዜ ዘብ የሚባሉ የታጠቁ ታጣቂዎችን በየቀኑ እያስመረቀ በትግራይ ህዝብ ላይ የጦርነት ጥሩምባውን እየነፋ ይገኛል ሲል ከሰሰም። ህወሓት የፕሪቶሪያው ስምነት በወረቀት ከመስፈር የዘለለ ለውጥ ሊያመጣ አልቻለም በማለትም ገልጿል። የተከዜ ዘብን ተግባር የፌዴራሉ መንግስት ከአሁን ሊያስቆም አልቻለም ያለው ህወሓት የፕሪቶሪያው ስምነት የሚመለከታቸው አካላት ሁሉ ተፈናቃዮች እንዲመለሱ አስቸኳይ እርምጃ ይውሰዱ በማለት ጠይቋል። ዛሬ የህወሓት ሳምንታዊ መልእክት በሚል በህወሓት የማህበራዊ ሚዲያ ከድርጅቱ የወጣው መግለጫ አሁን የተፈናቀሉና የተሰደዱ ወገኖች ከነ ሰላም ዋስትናቸው በአስቸኳይ ይመለሱ ማለት ጠይቋል። የፕሪቶሪያው ስምምነት ከተፈረመ ሁለት ዓመት ተኩል ሆኖታል። ነገር ግን የትግራይ ህዝብ ህወሓትና ሰላም ወዳዱ ዓለም አቀፍ ማህበረሰብ የጠበቁት ስምምነት በትግራይ ህዝብ ላይ የታወጀውን የዘር ማጥፋት ወንጀል መልኩን ቀይሮ የወገናችን ሞት፣ ስቃይና ሰቆቃ እንደቀጠለ ነው ብሏል ህወሓት በመግለጫው መግለጫው አክሎም ህዝባችንና መሬታችን ነጻ አልወጣም፣ የተፈናቀሉና የተሰደዱ ወገኖቻችንም ወደ ቀያቸው መመለስ አልቻሉም ብሏል። በዚህ መግለጫ በጦርነት የፈራረሰውን የትግራይ መልሶ መገንባት አልተጀመረም፣ የፖለቲካ ዊት አልተጀመረም የሚል ሀሳብ ተካተተበት ሲሆን በአጠቃላይ የፕሪቶሪያው ስምነት እስካሁን መድረስ የነበረበት ደረጃ ላይ ያልደረሰና ለዓመታት ለህዝባችን ምንም አይነት ትርጉም ያለው ለውጥ አላመጣም በማለት ይወቅሳል። ህወሓት ወገኖቻችን እየተገደሉ እየተፈናቀሉና እየታሰሩ እየተሰቃዩ ነው። የጥይት ድምፅ እንዳይሰማ የተፈረመው የፕሪቶሪያ ስምነት በተለያዩ ሁኔታ ስር ላሉ ወገኖቻችን ከወረቀት ያለፈ ነገር አላመጣም በማለት የፕሪቶሪያውን ስምነት የፈየደልን ነገር የለም ሲል የወልቃይት ሁኔታ አቅርቧል። ህወሓት አሁን ህዝባችን በማንነቱ እንዲሰቃይና በቋንቋው እንዲሸማቀቅ እየተረገ ነው ያለው ያለ ሲሆን ለብሔራዊ ክብርና ማንነቱ ሲታገል የነበረው ህዝባችን አሁንም ወደ ብሔራዊ ጭቆና ተመልሷል ብሏል። ህወሓት በዚህ መግለጫው የተከዜ ዘብ የሚባሉ የታጠቁ ታጣቂዎች በየቀኑ እያስመረቀ በትግራይ ህዝብ ላይ የጦርነት ጥሩምባ እየነፋ የፌዴራሉ መንግስትም እስካሁን ሊያስቆም አልቻለም በማለት ከሷል። በኮሌል ደመቀ ዘውዱ የሚመራው የወልቃየት አማራ ማንነት አስመላሽ ኮሚቴ ሲሆን በስሩ በመከላከያ ሰራዊት የሚሰለጥኑ የተከዜ ዘብ የሚባል ታጣቂ ኃይልን እያደራጀ የሚገኝ ሲሆን ከሁለት ቀናት በፊት በአዲስ የወታደራዊ ልብስና መለየው ይህን የተከዜ ዘብ እንቅስቃሴ የታየ ሲሆን ህወሓት ይህንን የፌዴራሉ መንግስት አላስቆመልኝም የጦርነት ጉሰማ እየተደረገብኝ ነው በማለት ዛሬ በመግለጫው አቅርቧል። ህወሓት በመግለጫው በመጠለያና በስደት የሚገኙ ወገኖቻችን በቂ እርዳታ ባለማግኘታቸውም ለአምስት ዓመታት በበሽታ በሞትና በረሃብ እየተሰቃዩ ይገኛሉ። በአሁኑ ወቅትም የሰብዓዊ እርዳታ በመቋረጡ ቀውሱ ተባብሷል። ህዝባችን ያለ በቂ እርዳታ አምስተኛ ክረምቱን በተቀደደ ድንኳን ውስጥ ማሳለፍ የለበትም በማለት ትኩረት ይደረግበት ብሏል። የፕሪቶሪያ ስምነት አደራዳሪዎችና የዓለም አቀፍ ማህበረሰብ ይህን የተፈናቀሉና የስደተኞች ወገኖቻችን ከባድ ስጋት ተገንዝበው በአስቸኳይ እርምጃ መውሰድ አለባቸው ያለው መግለጫው የኢትዮጵያ መንግስት በፕሪቶሪያ ስምነት መሰረት ከኢትዮጵያ ሰራዊት ውጭ ያሉ በትግራይ መሬትን ይዘዋን ያላቸውን ኃይሎች በአስቸኳይ ያውጣልኝ ሲልም ጠይቋል። ተፈናቃዮችና ስደተኞች የጸጥታ ዋስትናቸው ተጠብቆ እንዲመለሱ፣ በተለያዩ ቦታ እየተሰቃየ ያለው ህዝባችን ነፃ እንዲወጣ ኃላፊነቱ እንዲወስድ እንጠይቃለን በማለትም ይገልጻል። ጨምሮም የአፍሪካ ህብረ ፍጥነትና ዓለም አቀፍ ማህበረሰብ በመሬት ላይ ያለውን ወቅታዊ ሁኔታ በመረዳት በተቻለ ፍጥነት የአፍሪካ ህብረት ፓኔል በአስቸኳይ በመጥራት የስምነቱን አጠቃላይ አፈጻጽም ላይ ውይይት መጀመር አለበት ሲሉ ጠይቋል። በትግራይና በአማራ ክልል አካባቢ የማንነት እና የወሰን ይገባኛል እንዲሁም የመሬት ጥያቄ ያለበት ከፍተኛ ችግር አሁንም እንደቀጠለ ሲሆን፣ ህወሓት በቅርብ ጊዜ ውስጥ እነዚህን አጀንዳዎች ለማስመለስ በፌዴራል መንግስቱ ላይ ጫና ለማድረግ የተለያዩ መግለጫዎችን ሲያወጣ ይስተዋላል። በአንጻሩ በማንነታችን ላይ ተፈጽሞብን የነበረውን አደጋ ቀልብሰን ማንነታችን አስመልሰናል የሚሉትን ነኮሬል ደመቀ ዘውዱ ደግሞ ከዚህ በኋላ በጉልበት የሚወሰድ ምንም አይነት መሬትም ሆነ ህዝብ የለም በማለት ወታደራዊ እንቅስቃሴ ማድረግ ጀምረዋል። በአማራ ክልል ለምክክር ኮሚሽን አጀንዳ ያቀረቡ የፋኖ ኃይሎች እንዳልሆኑ ታወቀ። በብልጽግና መንግስት የተቋቋመውና ራሱን የኢትዮጵያ ሀገራዊ ምክር ኮሚሽን በማለት የሚጠራው ኃይል ከሰሞኑ በአማራ ክልል ባካሄደው አጀንዳ ማሰባሰብ የሚለው ፕሮግራም ላይ ታጣቂ ኃይሎች አጀንዳቸውን አቅርቧል ማለት ገልጾ ነበር። ነገር ግን በአሁኑ ሰዓት ይህ ጉዳይ ከፋኖ ኃይሎች አይደለም የቀረበ ሊሆን ማለት መግለጫ ሰጥቷል። ኮሚሽነር ፕሮፌሰር መስፍን አርአያ ታጣቂ ቡድኑ ወደ ትጥቅ ትግል ያስገቡ ምክንያቶች የምክር አጀንዳ ጥያቄዎች ማድረግ ወደ ምክር ኮሚሽኑ መጥተዋል ብሏል። የኢትዮጵያ ሀገራዊ ምክር ኮሚሽን በአማራ ክልል ከመጋቢት 27 እስከ ከመጋቢት 27 እስከ ሚያዝያ 4 2017 ዓ ም በባህር ዳር ከተማ አካሄድኩት ባለ የአጀንዳ ማሰባሰብ ፕሮግራም የፖለቲካ ፓርቲዎች፣ የመንግስት አካላት፣ ታዋቂ ግለሰቦችና የማህበረሰብ ወኪሎችና የተለያዩ ተቋማት ተገኝተውልኛን የማኅበራት ተወካዮችም ተሳትፈዋል ብሎ ነበረ። በዚህ ሂደት ላይ ታዲያ በክልል ውስጥ የሚንቀሳቀስ አንድ ታጣቂ ቡድን ለብሔራዊ ምክክር ኮሚሽን ጥያቄ የያዘ አጀንዳ ማስገባቱን ሰብሳቢው ፕሮፌሰር መስናሪያ ተናግረው ነበር። ሰብሳቢው በአማራ ክልል ከሚንቀሳቀሱ ታጣቂ ቡድኖች መካከል አንዱ ነው ያሉት ይህ ቡድን አሁን ላይ ጥያቄዎች አሉኝ ያላቸውም በአጀንዳነት ለኮሚሽኑ ያቀረበው በትክክል ውይይት ተደርገው መግባባት የሚደርስባቸው ከሆነ የጥት ትግሉን ለማቆም ይቻላል በሚል እምነት መሆኑን ቢቢሲ ነግረውኛል ብሏል። ፕሮፌሰር መስፍን አክሎም ታጣቂ ቡድኑ ያቀረበው አጀንዳ በህገ መንግስቱ ማዕቀፍ ውስጥ ሊጠየቁ የሚገባቸውን ጥያቄዎች የያዘ መሆኑን ጠቁሟል ይላል። ፕሮፌሰር መስፍናሪያ አርያ ህገ መንግስቱን የመለወጥ ጥያቄ ጭምር እንዳልቀረበላቸው በሚያመለክተውና አሁንም ህገመንግስቱን ለማስቀጠል የሰሩ እንደሆነ በሚያሳይባቸው በዚህ ሁኔታ ላይ አጀንዳውን ያቀረበው ግን የመፋን ነው አይደለም ብለል። ታጣቂ ቡድኑ በርካታ ታጣቂዎች አሉት በሚል ምስክርነት የሰጡት ፕሮፌሰር መስፍን በ ክልል ውስጥ የሚንቀሳቀሰው የፋኖ ቡድን አካል አለመሆኑ ግን ኦቁ ይላሉ። አጀንዳ አስገባ የተባለው ታጣቂ ቡድን ስለ ኮሚሽኑ ለማወቅ በተደጋጋሚ ሙከራ ማድረጉን የገለጹ ሰብሳቢው በመጨረሻም እምነት ስላደረባቸው በዛ ምክንያት አጀንዳቸውን ልከውልኛል ብለዋል ይላሉ። በአማራ ክልል ውስጥ ከፋኖ ውጭ ራሳቸውን ችለ የሚንቀሳቀሱ በርካታ ቡድኖች አሉ የሚሉት እነዚሁ ፕሮፌሰር መስፍናሪያም ለኮሚሽኑ የምክር አጀንዳ ያስገባው ታጣቂ ቡድን ፋኖ አለመሆኑን በእርግጠኝነት ለቢሲ ተናግረዋል። ከቢሲ የታጣቂ ቡድን ማነት ተጠይቀው ፈቃደኛ ያልሆኑት ፕሮፌሰር መስፍናሪያም ምክንያታቸው በማነታቸው መግለ የማንችለው ከእነርሱ ይሁንታ ስናገኝ ነው ብለዋል። በክልሉ ከዚህ በፊት ራሱን የቅማንት ነጻ አውጪ ቡድን በሚል የሚጠራ ታጣቂና የአገው ነጻ አውጪ ቡድን በሚል የሚንቀሳቀስ ኃይል እንደነበረ የሚታወስ ነው። እነ ፕሮፌሰር መስፍናሪያ የሚያረጉትን እንቅስቃሴ በተመለከተ የፋኖ አደረጃጅቶች በወንጀልነት ጭምር የሚያስጠይቃችሁ ነው ያሉ ሲሆን፣ የአገዛዙ ስልጣን ለማጠበቅና አብይ አህመድን ወደ ፕሬዚዳንትነት ቀይሮም አገዛዙ አሁንም ቢሆን ራሱን አራዝሞ የሚቆይበትን ድል ለመፍጠር የሚደረግ ነው ብለዋል። በአማራ ክልል ይህ ሁሉ የንጹሐን ደም እየፈሰ ባለበት ሁኔታ ሰላም ነው፣ ምክክር እየተካሄደ ነው፣ አጀንዳችሁን አስገቡም አልተወያየንም እንዳትሉ በኋላ እያሉ ፖለቲካዊ ስራ እየሰሩ ይገኛሉ፣ በማለት አርበኛ ዘመነ ካሴ መግለጹም ይታወሳል። ዩክሬን ከአሜሪካ ጋር የማዕድን መግባቢያ ስምምነት መፈራረሟን አስታውቃለች። የዩክሬን መንግስት ከአሜሪካ ጋር የማዕድን መግባቢያ ስምነት መፈራረሙን ዛሬ አስታውቋል። የኢኮኖሚ ሚኒስትሯ ዩሊያ ሴቨርዴንኮ የፍላጎት ማሳያ ስምነት ላይ በመደረሱ ለኢኮኖሚ ሽርክናና ስምምነት መንገድ ጠርጓል ብለዋል። የመጨረሻው ስምነት ለዩክሬን መልሶ ግንባታ የኢንቨስትመንት ፈንድን እንደሚያካትም ገልጸዋል። የአሜሪካ ባለስልጣናት ስምነቱ በሚቀጥለው ሳምንት መገባደጃ ላይ ሊጠናቀቅ እንደሚችል ያላቸውን ተስፋ ገልጸዋል ይላል ቢቢሲ በዘገባው። ዶናልድ ትራምፕ የካቲት ወር በዋይት ሐውስ ከዩክሬን ፕሬዚዳንት ቮሎድሚር ዜለንስኪ ጋር በጋዜጠኞች ፊት የገቡት ውዝግብ ድርድ ውድድሩን ለጊዜው ገጥቶት ቆይቷል። ሰፊር ደንኮም እንደሚሉት ከሆነ የመግባባያ ስምምነቱ መደረሱ በኤክስ ገጻቸው ላይ ባሳወቁበት ሁኔታ ተጨማሪ ዝርዝር ጉዳዮች ግን ይፋ አላደረጉም። የእሳቸውና የአሜሪካ የገንዘብ ሚኒስቴር ስኮት ቤስት በተጠናጥል የተፈራረሟቸውን ፎቶዎች አካተው ለጥፈዋል። ለኢኮኖሚ አጋርነትና ስምምነት እንዲሁም ለዩክሬን መልሶ ግንባታ የኢንቨስትመንት ፈንድ ማቋቋሚያ መንገድ የሚከፍተው የማዕድን መግባባያ ስምምነት ከአጋራችን አሜሪካ ጋር መፈራረማችን ስናበስር በደስታን ይላሉ ፈራሚዋ ሚኒስትር። የፊርማ ስነስርዓቱ የተካሄደው ከቤንሴት ጋር በተደረገ የበየነ መረብ ግንኙነት ሲሆን የስምምነቱ ዝርዝሮች ጉዳዮች ላይ እየተሰራ ነው ተብሏል። ቀደም ሲል የተስማማንበት ነገር ነው፣ ፕሬዚዳንቱ በተለይም ቮሎድሚር ዘለንስኪ እዚህ በነበሩበት ጊዜ መግባቢያ ስምምነቱ ነበረን። በቀጥታ ወደ ዋናው ጉዳይ ነው ያመራ ነው። የሰማንያ ገጽ ስምምነት ይመስለኛል፣ እሱን ነው የምንፈርመው ብለዋል። ፕሬዚዳንት ዶናልድ ትራምፕ ከጣሊያኗ ጠቅላይ ሚኒስትር ጆርጂያስ ሜሊን ጋራ በሰጡት ጋዜጣዊ መግለጫ ወቅትም ስለ ስምምነቱ ፍጭ ሰጥተዋል። በመጮ ሐሙስ ይፈረማል ብለው የምገምቱት የማዕድን ስምምነት አለን። እናም ስምምነቱን አክብረው ይህ ይሰራሉ ብዬ ገምታለሁ። ስለዚህ የምናየው ይሆናል። በዚህ ዙሪያ ግን ስምምነት አለን ሲሉ ተደምጠዋል። ዋይት ሃውስ የስምምነቱን ጊዜና ይዘት በተመለከተ ተጨማሪ ዝርዝር ጥያቄዎች ቢቀርብለትም ምላሽ አልሰጠም ሲል የሮይተርስ የዜና ወኪል ዘግቧል። ስምምነቱ አሜሪካ የዩክሬን ወሳኝ ማዕድናት እንዲሁም ነዳጅና ጋዝ ማግኘት የሚያስችላት አንድ እርምጃ ነው ተብሎላታል። አሜሪካ በየመን ነዳጅ ማከማቻ ላይ በፈጸመችው ጥቃት ቢያንስ 38 ሰዎች መገደላቸውን የሁቲ አማጽያን አስታወቁም። አሜሪካ ጦር በየመን በሁቲ ላይ በፈጸመው የአየር ላይ ጥቃት የነዳጅ ማከማቻ ማውደሙን አስታውቋል። በራስ ኢሳ ቀይ ባህር ወደብ ላይ የተፈጸመው የዚህ ጥቃት ዓላማም በኢራን ለሚደገፈው የሁቲ ታጣቂ ቡድን የሚደርሱ ቁሳቁሶችና ገንዘቦችን ለመገደብ ነው ይላል ቢቢሲም። ሁቲዎቹ በጥቃቱ ቢያንስ ሰላሳ ሶስት ሰዎች መገደላቸውን የገለጹ ሲሆን ከሟቾች መካከል በርካታ የህክምና ባለሙያዎች ይገኙበታል ብለዋል።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 በዚህም የተነሳ ብዙ የመርከብ ኩባንያዎች ቀይ ባህርን መጠቀም እንዲያቆሙ አስገድዷቸዋል። ቀይ ባህር የዓለማችን 15 በመቶ የንግድ መርከቦች የሚላለሱበት መስመር ነው። አሜሪካ ከባለፈው ወር ጀምሮ በየመን የሁቲ ኢላማዎች ላይ የምትፈጽመውን ጥቃት ጨምራለች። አማጺ ሁቲ ራሱን በኢራን የሚመራ የእስራኤል እና አማካሪና ሌሎች የምዕራባውያን ሀገራት ተቃዋሚ ንቅናቄ አካል አድርጎ የሚቆጥር ሲሆን በጋዛ ሰርጥ ለሚገኙ ፍልስጤማውያን ያለውን ድጋፍ በይፋ ይገልጿል። የሁቲ አማጽያን ከእስራኤል ጋር ግንኙነት አላቸው ያሏቸውን መርከቦች ላይ በቀይ ባህርና በኤደን ባሕረ ሰላጤ ላይ ጥቃት እያደረሱም ቆይተዋል። ይህንንም የሚያደርጉት ለፊልስጤማውያን ያላቸውን ድጋፍ ለመግለጽ እንደሆነ ይጠቅሳሉ። በምላሹ አሜሪካና ዩናይትድ ኪንግደም የሁቲ ኃይሎች ኢላማ በማድረግ የመን ውስጥ ተከታታይ ጥቃቶችን መፈጸማቸው ይታወቃል። የተወዳችና የተከበራቸው የትዩኒስ ቤተሰቦች የሉት መረጃዎች እንደዚህ ነበሩ። መልካም ጊዜ ይመኛለሁ።